ዜና አንዳንድ ሙስሊም ነንባዮች የኦርቶዶክስን ሃይማኖት በሚያጠለሽ መልኩ ተናግረዋል። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ላይ የጥቃት ዓላማ ያደረጉ የጥላቻ ንግግሮች እንዲቆሙ ምዕመናኑ ጠየቁ። የኢትዮጵያ ሃይማኖት ተቋማት ጉባኤ አሰራር ሚዛናዊና ፍትሐዊነት ላይ የተመሰረተ ሊሆን እንደሚገባ ምዕመናኑ ጠየቁ። ብፁዕ ወቅዱስ አቡነ ማትያስ ከማኅበረ ቅዱሳን አመራሮች ጋር መወያየታቸውን ተገለጸ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስ እና የቅዱስ ሲኖዶስ ዋና አባል ከአደጋ የተረፉትን ምእመናን በሆስፒታል ተገኝተው ጎበኙ ሰላም ጤና ይስጥልኝ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ይህ ሳምንታዊ የዜና ጥንቅራችን ዘን የምንቀርብበት መርሃ ግብራችን ነው ከወዲሁ አብራችሁ እንድትቆዩ እየጋበዝኩኝ ዜናውን ይዤላችሁ የምቀርበው ጋዜጠኛ እና መምህር ሰናይት አዲስ ነው። በግለሰቦችና በቡድን የሚደረጉ ሃይማኖታዊ ጥላቻ ንግግሮች የየትኛውንም ሃይማኖት ሊወክሉ እንደማይችሉ የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። ጉባኤው በማህበራዊ ሚዲያ እየተካሄደ ያሉ ሃይማኖትን ሽፋን ስላደረጉ ክብረነክና የትንኮሳ የጥላቻና ጸብ ቀስቃሽ ዘመቻዎችን አስመልክቶ መግለጫ ሰጥቷል። በመግለጫውም የሃይማኖትን ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በሕግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ብቻ መሆኑን ተገልጿል። በየትኛውም አካል የተፈጸሙት እና የሚፈጸሙት ይህንን መሰል ህገወጥ ተግባራት በሁሉም ሃይማኖቶች አስተምህሮቶች ላይም ተቀባይነት እንደሌለው እንደዚሁም የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤው ያስገነዘበ ሲሆን ድርጊቱን በወንጀል የሚያስጠይቅ ስለመሆኑ አስገንዝበዋል። በተለያዩ የማህበራዊ ሚዲያ አማራጮች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ዓላማ ያደረጉ የጥላቻ ንግግሮችና መልእክቶች በአፋጣኝ እንዲቆሙና መንግስት ህጋዊ እርምጃ እንዲወስድና ማናቸውም ቤተ እምነቶች መብታቸው እንዲከበር እንደሚፈልጉና የሃይማኖታቸውም አስተምህሮት በነፃ ማስተላለፍ ህገ መንግስታዊ መብታቸው እንደሆነ የጠቆሙት አስተያየት ሰጪ ምዕመኑ በተመሳሳይ ሁሉም ቤተ እምነቶች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን እምነትና አስተምህሮት ባከበረ መልኩ ሊንቀሳቀሱ እንደሚገባ ገልጸዋል። ብጹዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቀጳጳስ ዘኢትዮጵያ ሊቀጳጳስ ዘአክሱም ወአጨጌ ዘመን በረ ተክለ ሃይማኖት ከማህበሩ አዲስ የስራ አመራር ጉባኤ ጋር ውይይት ማድረጋቸው ተገልጿል። በተለይ የተከናወኑ ባለው አገልግሎትና የተገኙ ውጤቶች የተብራሩ ሲሆን ማህበሩ አገልግሎቱን አጠናክሮ እንዲቀጥልና ለሀገር ሰላም እንዲሰራ በተለያየ ምክንያቶች የተፈናቀሉና የተራቡ ወገኖችን በመርዳት ላይ የበለጠ እንዲሰራ መመሪያ ሰጥተዋል። ቅዱስነታቸው ለማህበሩ ስራ አመራር ጉባኤ አባላት አገልግሎታቸው የሰመረ እንዲሆን ቡራኬ በመስጠት መጠናቀቁን ማህበረ ቅዱሳን ዘግቧል። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በዝጊቴ አቡነ ገብረመንፈስ ቅዱስ የጻድቁን ዓመታዊ ክብረ በዓል አክብረው ሲመለሱ ከደረሰው የመኪና አደጋ በሕይወት የተረፉትን ምዕመናን በስዶ ክርስቲያን አጠቃላይ ሆስፒታል በመገኘት ለተጎዱ ወገኖች የገንዘብ ድጋፍ እያደረጉ ሲሆን ለምዕመናን በአደጋው የተጎዱ ወገኖችን እንዲጎበኙ የገንዘብና የአይነት ድጋፍ እንዲያደርጉ ጥሪያቸውን አቅርበዋል። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የጻድቁ በዓለ ዕረፍት በታላቅ ሥርዓት ተከብሯል። ደረጀ ዘወይንዬ ሚዲያ ባደረገው የበዓል ቅስቀሳ በርካታ ሰዎች በመገኘታቸው ደብሩ ምስጋናውን ለሚዲያው አቅርቧል። የ2017 ዓመተ ምህረት የትንሣኤ የኢየሩሳሌም ጉዞ የቪዛ ጥያቄ የሚጠናቀቀው መጋቢት 13 2017 ዓመተ ምህረት መሆኑን ቲ ደብልዩ ቲ በኢየሩሳሌም ዋና ኃላፊ በኩረ ብዙሃን ዲያቆን ወርቁ ተሰማ ለደረጀ ዘወይንዬ ሚዲያ ገልጸዋል። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ የዜና ጥንክራችን ይህን ይመስል ነበር። ከዜናው ጋር መምህርትና ጋዜጠኛ ሰናይት ነበርኩኝ። ቸር እንሰንብት።